በእናትና በልጅ ላይ ፍርድ ትሰጣላችሁ። እኔ እናቴ በአንቺም በልጅሽ መፍረድ አልችልም። ልጅሽ ሶሻል ሚዲያ ላይ የወጣች ለታ ነው የተበላችሁ። ይኸው ነው ወይ አንቺ ወጥሽ ነው ያስበላች? እኔ ልጄ ነው ያስበላችሁኝ ሶሻል ሚዲያ ላይ ወጣው ጊዜ ነው እኔ ወጣው ልጅ ግን አልወጣችው ግን፣ ታርጌት የተደረገችው ቆንጆ ልጅ አላት፣ ጂጂኪያ ጥበሳት ተብሎ ነው ማንም ተራ ራሱን ያልቻለ ሰው ሲጠብስ ለዚሁ ላይ ያበቃል ማለት ነው። ያ ነው። እኔ ስለሷን ኳሊቲ እና ስለሱ ኳንቲቲ መናገር አይደለም ግን ግን ለልጄ መሆን ያለበት ወንድ ምን አይነት ነው ብዬ ሳስብ፣ ከልጄ ጋር አብሮ ማደግ የሚችል ወንድ ቢሆን ደስ ይለኛል። እንደ እናት ልጄን የሚያስተምር ልጄን እንድትማር የሚያደርግ ወደ ለእኔ እንደ እናት ለልጅ ማንም እናት ለልጇ ሁል ጊዜ መልካም ነገር ነው የምትመኘው፣ በጣም መልካም ነገር። ስለዚህ ለደሲን እናትዬ የተመኘችው ምንድነው? ትምህርትሽ ነው። ሌላው እንኳን ቢቀር ትምህርትሽን ጨርሽ ነው። ትምህርቷን አቆማለች። አስባችሁታል? ትምህርት ማቆም ማለት። እኔ ልጅቷ ድሮ ከምናየት አሁን ሌላ ሰው ነት። በጣም ሌላ ሰው ነት። አታፍቅር አይደለም? አዎ፣ ስለ አታፍቅር አይደለም፣ አትውደጂ አይደለም። አፍቅሪ ውደጂ፣ ግን ከፍቅርና ከመውደድ በፊት የሚሄዱ ስቴፕ ባይ ስቴፕ በሚሄዱ ነገሮች አሉ። መጀመሪያ ሕይወትሽን በቃ የለፋሽለትን ከልጅነት ጀምሮ አንድ ሲል አለሽ አንድ ሴት ማናችሁም ሴቶች ብትሆኑ ማናችሁ ምን ሲላልሽ፣ እናትሽ ዛሬ ምናልባት ተሰብራ የቀረች እኮ አንቺ ስለወለደች ይሆናል። ምክንያቱም መቅደም ያለባቸው የላይፏ መቅደም ያለባቸው ነገሮች መሰረታዊ ነገር ሳይቀድሙ ሳይቀድሙ የቀደመው ምንድን ነው? መውለድ ዴዚ ተወለድሽ። ዴዚ ስትወለጂ ምኖሽ የእናትሽ ወት እዛ ጋር በቃ